እንዴት ናችሁ ቤተሰብ ደህና ናችሁ ወይን ያለው እግዚአብሔር ይመስገን በያላችሁበት አለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ እንግዲህ ቡቡዬን ከወደ ኢንስታግራም ይዤላችሁ መጥቻለሁ ቅድም በሰራሁት ቪዲዮ ላይ ብዙዎቻችሁ ለቡቡዬ የሆነ ጥሩ አመለካከት እንደሌለኝ አድርጋችሁ እያሰባችሁ እንደነበረ በደንብ ኮሜንታችሁን አይቻለሁ። እየመጣችሁ ዲስላይክ እያደርጋችሁ ነበረ፣ ሌሎቻችሁ እየተሳደባችሁ ነበረ። ግን እንኳን እኔ ሀይሜም ችላችኋለች። እንኳን እኔ እንኳን እኔን ማታቁኝን ተረዋን ሰው ሀይሜንም ሁለት መቶ ሀምሳ ቤተሰብ ያላትን እየዘቀዘቃችሁ እየሰደባችኋት ነው። ምንም አይመስለኝም። ምንም ምንም ምንም ምንም ማለት ነው። አንዳንዴ እውነት መናገር እንዲህ ነው፣ ያስጠላል፣ ያሰድባል፣ ያስረግጣል። እውነት መናገር ከባድ ነው። ምንም ማድረግ አይቻልም። በቃ እውነት እውነቱን ነገርኳችሁ። ከዛ መታችሁ፣ ተሳደባችሁ። እውነት ደግሞ አይደበቅም። ምንም ወዴትም ልደብቁት አትችሉም። እውነትን ማለት ነው። ከዛ ጋር የተናገርኩት ንግግር ምንም እኔ ሀይሜን አትሳደቡ፣ ለስራ ብላ ነው እንደዚህ ዝቅ ያላቸው ነው ያልኩት። ሌላ ማንንም አልነካሁም። የማንንም ስም አልጠራ። አታሽቀብጡ። ይሄ ማንንም ማለት ነው። እኔ ማንንም ከፍም ዝቅም የማደርግ ሰው አይደለሁም። እሺ ማንንም ከፍ ዝቅ አላደርግም። እና ለማንኛውም ማስተዋሉን ይስጣችሁ። ቡቡዬ እንግዲህ ወደ ኢንስትግራም አንድ መልእክት ይዞ መጥተዋል። ደስ ብሎኛል ቡቡዬ። እግዚአብሔር እውነት ነው፣ እውነተኛ ወዳጅ ነው። እግዚአብሔር አያስመስልም። እግዚአብሔር ሰው አየኝ አላየኝ ብሎ ሰውን አይወድም። እግዚአብሔር ከሌ ትልቅ ነው ከሌ ትንሽ ነው ወይም ከሌ ታዋቂ ነው ከሌ ሀብታም ከሌ ድሃ ብሎ አይወድም። እግዚአብሔር ሁላችንም እኩል ነው የሚያይን። እግዚአብሔር እውነተኛ ወዳጅ ነው። እኛ ደግሞ በጎሽ ነን እና እኛ ብንቆሽሽ ብንጠቁር፣ ብንከሳ፣ ብናጠፋ ምንም ያህል እንኳን እኛ ብንጠፋ ኃጢአታችን ቢበዛ እግዚአብሔር አይቶንም ጊዜ ሰጥቶናል። የንስሐ ጊዜ ከበቂ በላይ ጊዜ ሰጥቶናል የምንለወጥበት። እግዚአብሔር ሲወደን ደግሞ ሰኞ ማክሰኞ፣ አባ እንዳሉት ማለት ነው። አባ ገብረ ኪዳን የእኔ አባት በጣም የምወዳቸው አባት። ብሩኬ ደግሞ በጣም ይከተላቸዋል። በጣም እኔ ብሩኬን መንፈሳዊ እንትኑን በጣም ነው የምወድለት መንፈሳዊ ህይወቱን በጣም እወድለታለሁ። በጣም ጎበዝ ነው። በጣም ጠንካራ ነው። እውነቴን ነው የምላችሁ። እና ፈጣሪ ወደ ነበራችሁበት ይመልሳችሁ በእውነት ማለት ነው። እናንተኛ እኛንታን ጫጫላችሁ ፉጭጭጭ እንላለን እኛ በየቦታው በየቲክተኩም በየዩቲዩቡም እናንተ ስራችሁን ትሰራላችሁ። ስሩ፣ ይመቻችሁ፣ ስሩ። ለመለወጥ ምንም ነገር ይደረጋል፣ ምንም ነገር ይሆናል እና አንቺም ሳ አንቹ ታመጮ አንቹ ታሮጮ ያለው ብጤ ያው ለስራ ቢሆንም፣ ቅድም በሰራሁት ቪዲዮ ላይ ምንም ያህል እንኳን ለስራ ቢሆንም፣ ለምን ሃይሚዬ ዝቅ ትላለች ሁል ጊዜ ስላልኩ ቅድም ነው እንግዲህ፣ ቅር ያላችሁ አንዳንዶቻችሁ ምንም ማድረግ አልችልም። እንግዲህ ቅራሪ ጠጡበት እህቶቼ፣ በጣም ሶሪ። አንዳንድ የእውነት መናገር ከባድ ነው። እውነት ችግር የሆነበት ዘመን ነው። አሁን ምንም ማድረግ አይቻልም እንግዲህ። እና የእኔ ምርጦችዬ ብሩኬ ደግሞ ሶስት መቶ ገብቷል። ቲክቶክ ላይ ሶስት መቶ ፎሎድ ገብቷል። ይመቸው። የእውነት በጣም ነው ደስ ያለኝ። ምንም አርጉ ምንም ስኬታችሁን እያየን ነው ዛሬ ብትጣሉ ዛሬ የሆነ የሆነ ነገር ብትደራረጉ ነገ አንድ እንደምትሆኑ ስለማቅ ምንም እንኳን ቢሆን ተስፋ አልቆርጥም እና በጣም ነው የምወዳችሁ። እውነት ለመናገር በጣም ነው የማከብራችሁ። ከፍ ከፍ ከፍ ከፍ በሉልኝ። የምር እኔ ከፍታችሁን ነው የምፈልገው። ያ ምንቴ ተብዬው ደግሞ ማለት ነው ይ ሀይሚን ሲነቀሳየሁት ልበል ኧረ ጎበዝ ኧረ ምንድናችሁ ግን ይሄ ሰውዬ ግን ማለት ነው የምር እንደው ምንም የማይበግረው ሰውዬ አየው። ስድቡንም ተችቱንም ሁሉንም ነገር ችሎታል። የምር ግን ምንም አይመስለውም። እሺ ስንት ሰው ወረደበት፣ ስንት ሰው ሰደበው፣ ግን እሱ ካቋሙ ቀስቀስ አይለም። ለማንኛውም ሀይሜን መመኘትና ሀይሜን ማግኘት ይለያያሉ። አንዳንድ ሰዎች አሉ ደግሞ ምን መቼም ሀይሚ አንተ ልትሆን አትችልም፣ የሚሉት ልጆች አሉ። ድሮስ የእሱ ልትሆን ፈልጎ ነበር። እንዲህ ሲጀምር ሊሸቅልባት ነው እንጂ ወዷት መሰላችሁ? እንደ እናንተ ደግሞ ማያሳስበው ያሳስባችኋል። ይሄን ያክል ብሩኬ ከጎኗ እንደሆነ እያወቀ፣ ብሩኬ ፍቅረኛዋ እንደሆነ እያወቀ እንዴት ነው የእኔ ትሆናለች ብሎ ሊያስብ የሚችለው? ምን አስባችሁ ነው? በጨራሽ ይሄ ሊያስብ አይችልም። ግን ምንድነው የተረዳሁት፣ በቃ ስድቡንም ትችቱንም ረገጣውንም ሁሉንም ነገር ተቋቁሞ የፈለገው አላማ ላይ ስኬት ላይ መድረስ እንደሚችል ነው የተረዳሁት፣ እንጂ ሀይሜ እኔ ትሆናለች ብሎ እንኳን አይደለም እንደዚህ የሚሆነው ሲጀመርኩ በኮንፊደንስ እኮ ነው። በኮንፊደንስ በኮንፊደንስ ሀይሜን አንድ ቀን የኔ አደርጋታለሁ። እግዚአብሔር ሙራሉ በጣም ነው የሚያስገርመኝ፣ ኮንፊደንሱ ማለት ነው። ጭራሽ ብለህ ብለህ ደረተ ላይ ተነቀስካት። እሂ አንድ ነበር አንድ ሰሞን ነበር የሆነ ልጅ ማን ነው ስሙ ስሙን ረሳሁት፣ እና እሱ ቲሸርቷን ቲሸርቷን የእሷን ፎቶ እየለጠፈ ሲያሰራ በየመንገዱ ላይ ሲለጥፍ እሱም ሲረገጥ ሲሰደብ ምን ሲል ከዛ አንድ አምስት አንድ አስራ አምስት ሺ ሰብስክራይብ ሲደርስ ሀይሚ ይቅር በይኛል፣ ሀይሚ ይቅር በይኝ። የልባቸውን ካደረሱ በኋላ ይቅርበሉን እያሉ ይመጣሉ። በቃ እንዲህ ነው። ምንቴም አሁን ታያላችሁ፣ የሆነ ጊዜ ላይ ሃይሚዬ ለብሩኬ ነው የምትገባው ብሎ ይመጣል። አይ አይ እኛ ሰው እኛ ሰው እኮ አበላል ይችልበታል፣ አገባቡ ይችልበታል። እውነቴን ነው የምላችሁ እና ፈጣሪ ይሆናችሁ ሃይሚና ብሩኬ። እንግዲህ ብሩኬም ተቀናቃኝ በስቶባሃል እንደው ያንተ እና ያንተ ብቻ እንደሆነች እርግጠኛ ስለሆንክ ነው እንጂ አንተ ያመጣ ሲንጫጫ ያመጣ ሲንጫጫ ዝም የምትላቸው በሀይሚ ስለምትተማመን ነው እንጂ፣ ተቃራኒህ እንኳን ብዙ ነው። በጣም ተቃራኒህ በስቷል። ቡቡዬ ቡቧችን ቡቡካ በዘሬ ደግሞ እስኪ በጣም ትንሽ ሶስት ሺህ ነው የቀረው ቡቡዬ ንትል ሶስት መቶ ይገባ እስኪ፣ ሶስት መቶ ይገባና ደግሞ ሼር ሼር አርጉ። ከኛ የተሻላችሁ ዩቱበሮች ሼር አርጉለት፣ ሰብስክራይብ አድርጉ ሁላችሁም። እኔም ከጨረቃ ፋሚሊ ውጭ ካላችሁ ካላችሁ እኔም ቤት ድሮ ያመጣኋችሁ ወይም ደግሞ በላይፍ መልክ የመጣችሁ ላይቭ ስገባ ምናምን ብዙ ኦዲንሶች ይመጣሉ ከሌላ ሀይሚቲዩ ብሩኬቲዩ እያላችሁ እየገባችሁ ሰብስክራይብ አርጓቸው። እስኪ ትንሽ አረፍ ይበል ሚዲያውም ተንጫጫ። በስማ ሶስት መቶ ግባቡ ብዬ እንደው በፈጠራችሁ ይሄም ድራማ ይለቅ።